እሽ፣ እንግዲህ ተመልካቾቻችን በሸፎዴ ደባር ቀበሌ ተገኝተን የቅድመ በልግና መደበኛ በልግ አዝመራ እንቅስቃሴ ያለበትን ሂደት ለማየት ጥረት እያደረን እንገኛለን። የሚቶ ወረዳ ዋና የመንግስት ጥሪ ሆኑት አቶ አብዲዋ በላም በዚህ በሸፎዴ ደባር ቀበሌ ተገኝተው ያለውን እንቅስቃሴ ምልከታ እያደረጉ አግኝተናቸዋል። ከእሳቸው ጋር አጭር ከዚህ ዘመቻ ጋር በተያያዘ አጭር ቆይታ እናደርጋለን። ምናልባት ያው እንደ ወረዳችን አጠቃላይ የ ክላስተር የብሎኬ ክላስተር እያዘራና ያለ ነው። የቅድመ በልግ እና የበልግ አዝመራን በሁሉም ቀበሌ እያዘራ ያለ ነው። እዚህም ነው ተጠናክሮ መቀጠል አለበት። ሌሎች ክላስተሮችም አሉ። ይህንን አጠናክረን እናስኬዳለን የሚል እሺ ጅጋር ገና መስ የአርሶ አደሩ በተለይ አርሶ አደሩ ከአንድ ጊዜ በላይ ማምረት እንዲችል ለማድረግ እየተሰራ ያለው ስራ ውጤት እያስገኘ መሆኑን በወረዳችን እያየን ነው የምንገኘው። በተለይ አርሶ አድሩ የሚያስተላልፉት መልእክት ካለ ያው አርሶ አደሩ በአመት በአንድ መሬት ላይ ሁለት ዘርቶ ተጠቃሚ መሆን አለበት። ያው ይሄ አንዱ እንትን ነው። አምና ካቻ አምና የሰራን የመጣንበት ሁኔታ ነው ያለው ተጠቃሚ ነው። ስለዚህ ይሄንን ሁሉም ተጠናክሮ የሚሰራበት ሁኔታ ለማሰራት ነው። እኛም ድረስ እስከዚህ ድረስ የመጣ ነው። ይህንን ሁሉም አርሶ አደር ይዞ በየእንትኑ ሁለት የሚያመርትበት ሁኔታ እሺ፣ እጅግ አርገን እናመሰግናለን። የሚቶ ወረዳው እና የመንግስት ተጠሪ አቶ አብዱ አበለ